ማግስት ሚዲያ ሰላምታችን በያላችሁበት ይድረሳችሁ። የተወደዳችሁ የማግስት ሚዲያ ቤተሰቦች የዕለቱን መረጃዎች ይዘን ቀርበናል። በቅድሚያ ርዕሶቹን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ መንግሥት የታቀዱ ጦርነቶችን ለማስጀመር የጦር መሳሪያና ቴክኖሎጂዎችን ለመግዛት የግዢ ጥድፊያ ላይ ነው አሉ። በዝንጀሮ ፈንጣጣ ቫይረስ የተያዙ ሰዎች በኢትዮጵያ ኦሮሚያ ክልል ሞያሌ ከተማ መገኘታቸውን የጤና ሚኒስቴር አስታወቀ። ላለፉት 30 ዓመታት በሕዝብ ተወካዮች ምክር ቤት እየተገኘ ዘገባዎችን ሲሰራ የነበረው ሪፖርተር ጋዜጣ በምክር ቤቱ ተገኝቶ እንዳይዘግብ መታገዱን አስታወቀ። ኢትዮጵያ የዓለም አቀፉ የገንዘብ ድርጅት የሚያዘውን የመንግሥት የወጪ ቅነሳ እየተገበረች በመሆኑ ትምህርትና ጤና የመሳሰሉ አገልግሎቶች ችግር ውስጥ እንደገቡ አንድ ጥናት አስታወቀ። መረጃዎቹን በዝርዝር የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ መንግስት የታቀዱ ጦርነቶችን ለማስጀመር የጦር መሣሪያዎችንና ቴክኖሎጂዎችን ለማግኘት የግዢ ጥድፊያ ላይ ነው አሉ። ፕሬዚዳንቱ በ34ተኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ ወታደራዊ ዝግጅት እያደረገ ነው የሚለውን ጨምሮ ጠንካራ ትችቶችን ሰንዝረዋል። ፕሬዚዳንት ኢሳያስ በዚህ ንግግራቸው የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ህዝብ ላይ ላለፉት አምስት ዓመታት ያወጁት ጦርነት ምን ያክል ተስፋ እንደቆረጡ ያሳያል ብለዋል ጠቅላይ ሚኒስትር አብይ አህመድ ወደ ሥልጣን መምጣታቸውን ተከትሎ ሁለቱ አገራት ዳግም ወደ ሰላማዊ ግንኙነት ገብቶ የነበረ ቢሆንም ከትግራይ ጦርነት ማብቃት በኋላ ባሉት ጊዜያት ግን ግንኙነቱ ሻክሯል በተለይም ኢትዮጵያ በማንኛውም መንገድ የባህር በር ለማግኘት እንደምትሰራ አቋሟን ከገለጸች በኋላ የአገራቱ ግንኙነት መካረር የሚታይበት ሆኗል። ፕሬዝዳንት ኢሳያስም ይህንኑ የባህር በር ጉዳይ በንግግራቸው ጠቅሰዋል። በዚህም የውሃ ጉዳይ፣ የአባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞን ህዝብ የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሴም ግጭት በምክንያትነት የሚጠቀሱ መሆኑን በማንሳት ጦርነት በሰፊው እየተቀሰቀሰ ነው በማለት ከሰዋል። ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ የመጀመሪያ በሆነው ጠንካራ ትችታቸው ከኢትዮጵያ መንግስት ጀርባ አሜሪካንና ሌሎች ስማቸውን ያልጠቀሷቸው የውጭ ኃይሎች እንዳሉም ጠቁመዋል። ላለፉት 34 ዓመታት በብቸኝነት በስልጣን ላይ የሚገኙት ፕሬዝዳንት ኢሳያስ በብሔር ተኮር ፌዴራሊዝም የተከሰቱትን በርካታና ተደጋጋሚ አደጋዎች ተከትሎ ከሰባት ዓመታት በፊት የታቀደው ለውጥ በኢትዮጵያ ብቻ ሳይሆን በኤርትራና በሌሎችም አጎራባች አገሮችም የፈጠረው የደስታ ስሜትና ብሩህ ተስፋ በእውነቱ ትውስታችን ነው ብለዋል። ነገር ግን ተስፋ ሰጪ በሆኑት ዕድሎች የተናደዱ የውጭ ኃይሎች ሥራ አልፈቱም ብለዋል። በተለያዩ የዓለም ክፍሎች የሚገኙ ኤርትራውያን የመሠረቱት የኤርትራ መንግሥት ተቃዋሚ ድርጅት ብርጌድ ነሐመዱ በአዲስ አበባ ቢሮ መክፈቱና ይህ ቢሮ ድርጅቱ ለሚያደርገው ትግል ማዕከል መሆኑን መግለጹ ይታወሳል። ፕሬዝዳንት ኢሳያስም በዚሁ የኤርትራ ነፃነት ቀን ንግግራቸው ላይ በኤርትራ ህዝብና መንግሥት ላይ እየተፈጸመ ያለው ግልጽና ስውር የማፍረስ ሴራ የታወቀ መሆኑን ተናግረዋል። በዝንጀሮ ፈንጣጣ ቫይረስ የተያዙ ሰዎች በኢትዮጵያ ኦሮሚያ ክልል ሞያሌ ከተማ መገኘታቸውን የጤና ሚኒስቴር አስታወቀ። ቫይረሱ የተገኘው በሞያሌ ከተማ ነዋሪ በሆኑት እናትና የአንድ ቀን ዕድሜ ባለው ልጇ ላይ መሆኑን ሚኒስቴር መስሪያ ቤቱ ባወጣው መግለጫ አስታውቋል። እናትና ልጅ ለዚሁ ተብሎ በተዘጋጀው ማቆያ ስፍራ ክትትል እየተደረገላቸው ሲሆን የሕፃኑ አባት ወደ ጎረቤት አገር ሄዶ የተመለሰ መሆኑ ስለተረጋገጠ ከእርሱ ጋር ንክክ የነበራቸውን ግለሰቦች የመለየትና ክትትል ማድረግ መጀመሩ ተገልጿል። ቫይረሱ ወደ አገር ውስጥ እንዳይገባና እንዳይስፋፋ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የድንገተኛ አደጋዎች ማስተባበሪያ ማዕከል ማቋቋሙን አስታውቋል። የዓለም የጤና ድርጅት መረጃ እንደሚያሳየው የዝንጀሮ ፈንጣጣ በሽታ አምጪ ቫይረስ ባለፉት ጥቂት ሳምንታት በአስር የአፍሪካ አገራት የተገኘ ሲሆን ኮንጎ ዲሞክራቲክ ሪፐብሊክ ሴራሊዮን እና ዩጋንዳ ከፍተኛ ስርጭት እየታየባቸው ሀገራት ሆነዋል። የዝንጀሮ ፈንጣጣ ቫይረስ ያለበት ሰው ሽፍታ፣ ሳል፣ የራስ ምታት፣ ትኩሳትና ድካም የመሳሰሉ ምልክቶች እንደሚያሳይ ተነግሯል። ላለፉት 30 ዓመታት በህዝብ ተወካዮች ምክር ቤት እየተገኘ ዘገባው ሲሰራ የነበረው ሪፖርተር ጋዜጣ በምክር ቤቱ ተገኝቶ እንዳይዘግብ መታገዱን አስታወቀ። ከሚያዚያ 6 2017 ዓ ም አንስቶ በይፋ በምክር ቤቱ ሳይገለጽ መታገዱ በበር ጥበቃዎች አማካኝነት እንደተነገረው ገልጿል። እገዳውን ተከትሎ የሪፖርተር ጋዜጣ አሳታሚ ሚዲያና ኮሚኒኬሽን ሴንተር ኃላፊነቱ የተወሰነ የግል ማህበር ለምክር ቤቱ ጥያቄ ማቅረቡን ገልጿል። የምክር ቤቱ የጥበቃ ሰራተኞች ሪፖርተር እንዳይገባ ተብሎ በቃል ተነግሮናል ከማለት ባለፈ ያቀረቡት ምክንያት ባለመኖሩ ለምክር ቤቱ ጽሕፈት ቤት ኃላፊ ዶክተር ምስራቅ መኮንን ጥያቄው ቀርቦላቸዋል። ኃላፊዋ እርሳቸው ፈቃድ ላይ እንደነበሩና እንዳልከለከሉ በመግለጽ ምላሽ የሰጡ ሲሆን ከፈቃድ ወደ ሥራ ሲመለሱም ምላሽ ሊሰጡ አልቻሉም። የሪፖርተር ዘጋቢዎች ወደ ምክር ቤቱ እንዳይገቡ የቃል ትእዛዝ ሰጥተዋል የተባሉት የምክር ቤቱ ጽሕፈት ቤት ምክትል ኃላፊ ዶክተር ንጉሴ መሸሻም እኔ ያገድኩትም የከለከልኩትም የለም ብለዋል። ምክር ቤቱ በይፋ እግር ሳያስተላልፍ ወይም ትእዛዝ ሳይሰጥ ክልከላ ማድረግ ከሕግም ከሞራልም አንጻር ተገቢ ያለመሆኑን በመጥቀስ ጥያቄውን ለምክር ቤት አፈ ጉባኤ፣ ለዲሞክራሲ ጉዳዮች ቋሚ ኮሚቴ፣ ለኢትዮጵያ ሕዝብ እንባ ጠባቂ፣ ለመገናኛ ብዙሃን ባለስልጣንና ለመገናኛ ብዙሃን ምክር ቤት ማቅረቡን ጋዜጣው አስታውቋል። ሪፖርተር ጋዜጣ የምክር ቤቱን ሁነቶች በመዘገብ ለሕዝብ ከማድረስ ያለፈ ዓላማ እንደሌለው በመጥቀስም ሕግ አውጪው ሕግ ተርጓሚውና አስፈጻሚው የመንግሥት አካላት መፍትሄ እንዲሰጡበት ጠይቋል። ሪፖርተር ጋዜጣ በቅርብ ጊዜያት ከኢትዮጵያ ንግድ ባንክና ከአዲስ አበባ ከተማ መስተዳድር ጋር በዘገባዎቹ ምክንያት እሰጥ አገባ ውስጥ ገብቶ እንደነበረም አይዘነጋም። ባለፈው ዓመትም የወርቅ ህገ ወጥ የወጪ ንግድ ላይ በሰራው የምርመራ ዘገባ ምክንያት የማዕድን ሚኒስቴር ጋዜጣው ከዚህ በኋላ የማዕድን ጉዳዮች ላይ ዘገባዎችን እንዳይሰራ ማስፈራሪያ ተደርጎበት እንደነበር አይዘነጋም። ኢትዮጵያ የዓለም አቀፉ የገንዘብ ድርጅት የሚያዘውን የመንግስት የውጪ ቅነሳ እየተገበረች በመሆኑ ትምህርትና ጤና የመሳሰሉ አገልግሎቶች ችግር ውስጥ እንደገቡ አንድ ጥናት አስታወቀ። አክሽን ኤድ የተሰኘው ዓለም አቀፍ መንግስታዊ ያልሆነ ድርጅት የአይኤምኤፍ የፖሊሲ ምክረ ሐሳቦች እያደረሱ ያሉትን ሰብአዊ ጫና ኢትዮጵያን ጨምሮ በስድስት የአፍሪካ ሀገራት ላይ አካሂዷል። ለዚሁ ጥናት 100 ኢትዮጵያውያንን ማነጋገሩን የገለጸው አክሽን ኤድ ኢትዮጵያ ከስድስቱ ሀገራት የበለጠ ጉዳት እያስተናገደች መሆኑን በጥናቱ እንዳገኘ ገልጿል። ኢትዮጵያ የአይኤምኤፍን የመንግስት ወጪ መቀነስ አለበት የሚል መመሪያ በማክበር የሰራተኞች ደሞዝ እንዳይጨመርና እንደ ትምህርትና ጤና ያሉ የሕዝብ አገልግሎቶችን በተገቢው መንገድ ለማቅረብ እንዳልተቻለ በጥናቱ አመላክቷል። ለትምህርት የሚመደበው በጀት ባለፉት አምስት ዓመታት በግማሽ እንዲቀንስ በመደረጉ መምህራን ከዓለም አቀፋዊው የአንድ መምህር ለ30 ተማሪ ጥምርታ በላይ በአንድ ክፍል ውስጥ እስከ 55 ተማሪዎችን በተጨናነቀ ሁኔታ ለማስተማር ተገደዋል። በጤናው ዘርፍ በአፍሪካ ደረጃ እንኳን በአቡጃ ስምምነት መሰረት ከሀገራዊ ገቢ 15 በመቶ መመደብ እንዳለበት የተቀመጠ ቢሆንም ኢትዮጵያ ለዘርፉ የምትመድበው በጀት ከ7 በመቶ የበለጠ አይደለም። አክሽን ኤድ በዚሁ ጥናቱ ላይ ምክር ሀሳቦችን ያስቀመጠ ሲሆን ኢትዮጵያ የዓለም አቀፉ የገንዘብ ድርጅት የሚያስቀምጣቸውን የውጭ ቅነሳ መመሪያዎች መቀበልና መተግበር እንድታቆም ያሳሰበበት አንዱ ነው። ኢትዮጵያን ጨምሮ በማደግ ላይ ያሉ አገራት መንግስታት የአይኤምኤፍን የፖሊሲ መመሪያዎች በሙሉ ተቀብሎ በመተግበር በህዝባዊ አገልግሎታቸው ላይ ጫና ከማድረግ ይልቅ የዕዳ ስረዛ እንዲደረግላቸው ጠንካራ ጥያቄዎችን ማቅረብ አለባቸው ብሏል። የዓለም አቀፉ የገንዘብ ድርጅት የኢትዮጵያን አገር በቀል ኢኮኖሚ ማሻሻያ በመደገፍ ባለፈው ዓመት የተራዘመ የ10 ቢሊዮን ዶላር የፋይናንስ አቅርቦት ማጽደቁ አይዘነጋም። የኢትዮጵያ መንግስትም ይህን የፋይናንስ ድጋፍ ያለማቋረጥ እንዲቀርብ ወጪ መቀነስና ድጎማ ማቆምን ጨምሮ የተለያዩ የድርጅቱን ፖሊሲ መመሪያዎች እየተገበረ ይገኛል። የተወደዳችሁ የማግስት ሚዲያ ቤተሰቦች ለዛሬ ያዘጋጀንላችሁ መረጃዎች እነዚህ ነበሩ። ሰላም።